ኢትዮጵያ ኤሌክትሪክ አገልግሎት ጥራት ያለውና ያልተቋረጠ አገልግሎት ለደንበኞች ለማቅረብ እየሰራ ነው። በኤሌክትሪክ መሰረተ ልማቶች ላይ የሚደርሱ የስርቆት ወንጀሎች ግን አገልግሎቱን በአግባቡ ተደራሽ እንዳላደረገ እንዳላደርግ እክል ፈጥሮብኛል፣ ይላል በአገልግሎቱ የህግ አገልግሎት ስራ አስፈጻሚ አበበ ተስፋ እንደሚሉት ባለፉት 11 ወራት ብቻ የተፈጸመ 298 ኤሌክትሪክ ኃይል ስርቆት የ259 ሚሊዮን ብር ኪሳራን አስከትሏል። በተመሳሳይም 239 የመሰረተ ልማት ስርቆት ወንጀሎች ተፈጽመዋል። ኃይል ማዳረስ የተቋሙ ትልቁ የቤት ስራ ነው። ኃይል ማዳረስ በሁለት ትልልቅ መንገዶች ነው ለመስራት እየሞከርን ያለ ነው። አንደኛው ከዋናው ግሪድ የሚወጡ ኃይሎች በተቻለን መጠን እናዳርሳለን። አንድ ሁለት ደግሞ ኤሌክትሪክ ሲዳረስ ሁሉንም መሰረተ ልማት ለማሟላት እየሞከረን ነው። እዚህ ውስጥ የሚፈጸም የትኛውም አይነት ጥፋት፣ የትኛውም አይነት ስህተት ተቋሙ የትዕግስት ትከሻ እንደሌለው ቀደም ብለን ለማንሳት ሞክረናል። ከኃይል ስርቆት ጋር ተያይዞ ወደ 298 ደንበኞች የኤሌክትሪክ ኃይል ስርቆት አከናውነው ተገኝቷል። እነዚህ እንግዲህ ወደ ገንዘብ ሲቀየር ወደ 259 ሚሊየን ብር የሚደርስ ጉዳት በተቋሙ ላይ አድርሷል። በኤነርጂ ደግሞ 156 ጊጋዋት አወር በእኛ መለኪያ ማለት ነው የሚሆን የኤነርጂ መጠን ጉዳት ደርሷል ማለት ነው። ወደ 239 ወንጀሎች በኤሌክትሪክ መሰረተ ልማትና ኃይል ስርቆት ጋር ተያያዥ ጉዳዮች ለፖሊስ ክስ የመሰረትንባቸው እንደሆኑና ይሄም ፖሊስ ከአቃቢ ጋር ሆኖ ተገቢው ምርመራ እያደረገባቸው ያሉ ጉዳዮች ሲሆኑ ከዚህ ውስጥ በዚህ በጀት ዓመት 24 ግለሰቦች በኤሌክትሪክ መሰረተ ልማትና ኃይል ስርቆት ላይ ወንጀል የፈጸሙ ግለሰቦች ጥፋተኝነታቸው ተረጋግጦ በፍርድ ቤት ከአራት ወር እስከ አስር ዓመት የሚደርስ ጽኑ እስራት ተወስኖባቸዋል ማለት ነው። የኃይልና መሰረተ ልማት ስርቆትን ለማስቀረትም ፍትሐዊ የኃይል ተደራሽነትን ለማረጋገጥ ያግዛል በሚል የፖሊሲና አሰራር ማሻሻያም አድርገዋል። በአዲሱ የፖሊሲና አሰራር ማሻሻያ መሰረት የኤሌክትሪክ መሰረተ ልማት ስርቆት ወንጀል ላይ ተሰማርቶ የተገኘ ማንኛውም ሰው ከአምስት እስከ 20 ዓመት በሚደርስ ጽኑ እስራት ይቀጣል። ከመኖሪያ ቤቶች እስከ ከፍተኛ ኢንዱስትሪዎች የኃይል ስርቆት ወንጀል ሲፈጽሙ የተገኙም ቢሆን ከ20 ሺህ እስከ 1 ሚሊዮን ብር ቅጣት ይጠብቃቸዋል። የኤሌክትሪክ ኃይል ስርቆት ለሁለተኛ ጊዜ መፈጸሙ ለተረጋገጠ ደንበኛ አስተዳደራዊ ቅጣቱ ሁለት እጥፍ ይሆናል። የንግድ ቤት ታሪፍ መደብ ተጠቃሚ ከሆነ ለመጀመሪያ ጊዜ ኤሌክትሪክ ከሰረቀ 500 ሺ ብር ቅጣት ይጣልበታል። እንዲሁም ደግሞ የዝቅተኛ ኢንዱስትሪ ታሪፍ መደብ ከሆነ 750 ሺ ብር እንዲቀጣ ይደረጋል። የመካከለኛ ቮልቴጅ ወይም ከፍተኛ ኢንዱስትሪ የሚጠቀሙ ከሆኑ ደግሞ አንድ ሚሊዮን ብር ኤሌክትሪክ ሰርቀው ከተገኙ ቅጣት ይጣልባቸዋል። ይሄ ቅጣት እንግዲህ በስርቆት ያባከኑትን የፍጆታ ሂሳብ አያካትትም። ራሱን ችሎ በቅጣት በፋይንስ መልክ የሚቀመጥ ነው። ያባከኑት ኢነርጂ ግን ተሰልቶ እንዲከፍሉ ይደረጋል። በተጨማሪ ማለት ነው። የኤሌክትሪክ ኃይል ስርቆት መፈጸም በኢነርጂ አዋጅ 810/2006 በወጣ ሕግ መሰረት ወንጀል እንደሆነና ማንኛውም የኤሌክትሪክ ኃይል የሰረቀ በሕገ ወጥ መንገድ ከሌላ መስመር ጋር ያገናኘ፣ መስመሩን ያሰናከለ፣ ወይም የኤሌክትሪክ ኃይል እንዲሰረቅ ከሌላ መስመር ጋር እንዲገናኝ ያደረገ፣ ያሰናከለ እስከ አምስት ዓመት በሚደርስ እስራት ያስቀጣል ይላል የመሰረተ ልማት ዝርፊያና ውድመት ላይ የሚሳተፉ አካላት በወንጀል ተጠያቂ እንደሚሆኑና ከአምስት ዓመት እስከ 20 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ህጉ በግልጽ ደንግጎ አስቀምጧል ይህ መመሪያ ጸድቋል ከጸደቀ ቀን ጀምሮ ተግባራዊ ይደረጋል የዚህ ዋነኛ መነሻችን ያለፉት ተከታታይ ወራት፣ ያለፉት ተከታታይ ሳምንታት እና በጣም ለረጅም ጊዜ እዚህ ጉዳይ ላይ ብዙ ውትወት አድርገናል። ብዙ ስራ ለመስራት ሞክረናል። ሶ እዚህ ላይ ጠንከር ያለ ስራ ለመስራት ይጠበቅብናል። ከአስተዳደራዊ ቅጣቱ በተጨማሪም የኤሌክትሪክ ኃይል ስርቆትና የመሰረተ ልማቱ ውድመት ወንጀል ላይ ተሳታፊ የሆነ ማንኛውም ግለሰብ በህግ የሚጠየቅበት አሰራርም ተዘርግቷል። ዘገባው የባልደረባችን የሳራ ሲዩም ነው።